ዝም በላ አንተ፣ በቃ ከእሷ ጋር መሆን እንደ ታላቅ እህት ታይን፣ ካላየን ችግር የለውም፣ እሄዳለሁ። እኔ እንደ ታላቅ እህት ትሽባይሽ ኩኒ መጣሽ። በቃ እንደዛ የምታይኝ ከሆነ አብራችሁ እንድትሆኑ አልፈልግም፣ ቪዲዮም እንድሰራ አልፈልግም። ለምን ቡዜ ምላድ ምላድርክሽ አለች። ወይኔ ምን ነገር ካለብኝ ብቻ ነው እነግራለሁ። ታናሽ ታይተሻት ጠፋቷን ንገሪያት። ምንም ማውራት ነገር የለም፣ ከእሷ ጋር ምንም ማውራው ነገር የለኝም። ካንተ ጋር ነው የማወራው። እሽ ከኔ ጋር አውሪ፣ ሲያጠፋብሽ ነገር ካለ ንገሪኝ እና ይቅርታል ጠይቅሽ፣ እባክሽን። እኔ አንቺን ለመተዋወቅ ነው እዚህ ጋር የመጣሁት። ሰላም ሰላም ሰላም! ውድ የተከበራችሁ የቢኒ የቤቲ ምን ልበል የሁላችን ቤተሰቦች ሰዎች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁላችሁ ባላችሁ በሰላማችሁ በስት ሲባልልን ሰላም ባያቸው። እስኪ ለመጀመሪያ ጊዜ አይደለም አይደለም፣ ለመጀመሪያ ጊዜም አይደለም። በስንቲ መጣሽ? ቤተሰብ ሰላም ቤተሰብ እንዴት ናችሁ? የቢኒ ግሬስ ፋሚሊዎች እኔ ደህና ነኝ ይመስገን። በቃ ይሄ በቃ ይሄ እሺ። እና ቤተሰብ ዛሬ የማጠብቁት ቪዲዮ ነው የመጣ ነው እኔ እና ቤት የራሱ እንደዚህ አንድ ላይ ሆነን መግቢያ ከሰራን ለነገሩ ሰርተና እናቀ ከሰራልን ነበር ከዛ ሳስታወሰው ጨራሽ የሰራ ነው ቪዲዮ የለም አንድ ላይ እድለኛ ነች ከኔ ጋር ቆመች መግቢያ መስራት በኔ ቤት ማለት ይ ስቃል ነው ቤተሰብን መድለኛ ነ ክሱ ሀገር መግቢ መስራት እና ዛሬ የአብሮ ሲስተር አብዛኞቻችሁ ታቋታላችሁ። ቡዜ በእኔ ቤት አንድ ጊዜ ከጋሼ ጋር ገብታለች ተዋውቃር ቻለች ማለት ነው። አዲስ አደለችም ለዚህ ቤት እና ዛሬ በድጋሚ ከቤቲ ጋር ቤቲ መተዋወቅ ፈልጋ ከቤቲ ጋር ላስተዋወቃቸው ነው። ይህን አክል ግን መተዋወቅ የፈልግ ምክንያት ምንድን ነው? ያው ፈለግኩኝ። መፈለጌ ብቻ እኮ ንገሪኛ፣ አትናገሪም? ምክንያት ይግን ለምንድን ነው? ይገርማል። ምክንያት የምናገር ሰው አይደለሁም። ብቻ ግን በአጠቃላይ ቡዜን መተዋወቅ እፈልጋለች። የራሷ ምክንያት ይኖራታል ብዬ አስባለሁ ለመተዋወቅ የፈለገችው እኔ ደግሞ ባስተዋውቃቸው ምንም ችግር የለውም፣ ምንም ክፋት የለውም። ብዙም በጣም ምርጥ ልጅ ናት፣ ሰውን አክባሪ ናት። እና ከቤቲ ጋር እንደው የሚገናኙ አሪፍ እህትና አሪፍ እንዳታናሽ እህትሽ የምታይሽ ይመስለኛል። የምር የጋሺ ቤተሰብ እንዳለ በቃ ሌላ ሰውን ሲቀርቡ እንደ እህት እንደው እንድማድርገው ነው። ቀርባ ናቸው፣ ሩቅ ነገር አይደለም። ግልጽ ነው፣ ቪዲዮ ላይ ግልጽ ነው። ያንን አይተሽ መሰለኝ አንቺ እራሱ እሷን ካልተዋወቁና

ቤተሰብ አልቻልኳትም። እኔ ምን ልበል? እሺ ችግር የለውም ግን፣ እንዳለ ይኸውልሽ አይሚ ተንኮለኛ ናት። እንደውም ብዙ የዋህ ናት። ምን ፕራንክ ስታደርግ አላየሁም። ኤፍሬም ትዕግስተኛ ነው ይባላል። አብርሃም ደግሞ ይቸኩላል፣ እንዲታም ነው ምናምን ይባላል። አሁን አይሚ ብትመጣ እዚህ ጋር ታለቅሻለሽ ምናምን። አንቺ ፍራንኮቿ ማለት ነው አለመታወቅ→ ትላለች። አይ ቪዲዮውን ብታየው ማለት ነው የምንተባበራለን ምን ችግር አለ? እግዚአብሔርን እንዳለ ፕራንኮቹ በጣም የሚያናድዱ ማለት ነው። አጥብቂያት ነው ስርስ ብላ ምናም እንተዋራ ግን እኔ ትላንትና ሰርች ይላታለሁ። አይ ወይ ራሱ ደህና አድርጌ ነው ያገኘው። እህት ብትኖሪኝ ታግዥ ነበር

ብነግሪኝ ደግሞ ይበልጥ ያሳደኛት ምናምን ሁሉንም ነገር መጣ። ሰርፕራይዝ ነው። ሰርፕራይዝ ማድረግ ጀመርሽ። ምን ይባላል ታዲያ? ብቻ ግን

በሰው እንኳ መቶ ፐርሰንት መተማመን ፈጣሪ ላይ አይ ስልሽ፣ ሰው ላይ መተማመን በጣም መጥፎ ነገር ነው። የሰው ልጅ ስታምኝው ይባስ ካልታመነ ከባድ ነገር ነው። በእኔ ታዩታላችሁ መታመን እንዴት እንደሆነ እና ቡዜም መጥፎ ነገር የለውም ለመታወቂያ ክል ነው ስማ፣ ኖርማል ነው ብዙ ይመጣለሁ ብላኝ ያለች ከጋሽ ጋሻ ቡና ምናምን እያሉ ነበር መሰለኝ፣ ስደውልላት ግን መጣው ብላኝ ያለች። ከጋሽ ሊመጡ ይችላሉ፣ አላውቅም። ደስ ይለኛል። ጋሽዬ በጣም ነው። ምኑ ይመችሻል እስኪ ከጋሽ ይመቸኝ ምናምን ብለሽ ሰከሽ። አሁን ነገር ምንድን ነው ሚመቸ? ሰው ነው በቃ አባት ነ አፍሰዋል ናብሮሽ እና ጋሺ ተወዳጅ ነው። ግን ደግሞ ማለት ነው ከአባት አልፎ እንደ ጓደኛው ነው። እንደ የምር ብብቀርም ደግሞ እንደቀረበው ሽሽ ለምን ችግር አለ በቃ ሁሉንም ታስተዋውቀኛለች። ዋና ምናምን ስትይ እንዴት ታለቅ፣ በሆነ እህት ናት። አዎ እንደ እህትማ ብዙ እህቶች እኮ አሉ። እሷን እንትን ያልኩበት ምክንያት አለኝ። ምን ያልሽበት ምክንያት? ያው ደስ የምትል ሰው ናት ምናምን ምናምን። ሰውን እኮ እንዲ አይተው መገመት የምትችለው ሰው አለ እና በቃ በጣም ደስ የምትል ሰው ናት ይመስለኛል። እንግዲህ አይ ግን እንዳለ ፋሚሊ እንደ ቅድም እንዳልኩሽ ናቸው የዋውሽ ናቸው። እግዚአብሔር ያው አንድ አንድ ስህተት ይኖራል። ሰው ሆኖ ማያጠፋ ምናምን ባይኖርም ግን ደግሞ ከስህተታቸው ባለፈ በጣም ቤስ ፋሚሊ ናቸው። አጠቃላይ ማለት ጋሽ ዩቲዩብ ስብስብ ነው። እንዳለ የጋሽ የፋሚሊዎች እንዴ ናችሁ? በድጋሚ ቡዜ ግን ኬት እንደምትመጣ እናቅምኛ ቤተሰብ እዚህ ይቀጥራል። እኔና እንጂ ወይ ሻይ ቡና አላለን፣ ወይ ካፌ አልጠበቅናት፣ ወይ መቀመጫ የለ ካሜራ ማን እኮ የዚህ ነው መርጡ የት እንደሚጠራን ማለት ነው። ኧረ ስትጠራን እንኳን ጥሩ ጥሩ መቀመጫ ብሩን እኛ እንከፍላለን፣ የሻይ ቡናውን እኛ እንከፍላለን። ለእሱ አሳስቦ ከሆነ ችግር። ቆየች ግን ቡዜ ቆየች፣ ቆየች። ወይስ ከጋሼዬ ጋር ቡና አለቀ ብላ ነው? ጋሼዬ ቡና ይወዳል ከሱ ጋሼዬ ግን ቢመጣ አሪፍ ነበር፣ አሪፍ ነበር ጋሼዬ ቢመጣ። አትፈሪም? ግን እኔ እኮ ለመጀመሪያ ጊዜ ጋሼዬ ሰጊድ አንጃ፣ አትፈሪም? መቶ ተዋወቅኩት ነው ስንት ነገር አለ፣ እንዴት? ከእኔ የስራ ጉዳይ ሊሆን ይችላል። ስንት ነገር አለ፣ ንገሪኝ። ማነው አለ

ቆየ ሾክ ኪን ነው የምትመጪው? ከተማዋን ዞር ዞር ዞር እያለ ይሄን ቡታ ጀራ በባል ሰበብ አገኘው ብለሽ ከጋሼ ጋር ግድ ነው ግድ ይሻላል። እና ታዲያ አትደውሉም እኛን ዞርም፣ ቤተሰብ ያያችሁና ቆንጆ መተዋወቅ ምንድንነው የሚያጋፍጠኝ ቤተሰብ ምንድን ነው የሚለኝ? አንድ በሉት ነው ወደ ቤተሰብ እናስገባት እንጂ። እንደዛ ነው አይቻችኋለሁ። እንግዲህ ገና ከጅምር ዘራፍ እንድል አታርገኛ፣ አረጋጋኝ እንደት መቆጣትም ካለ በ እሱ፣ ጥሩ ሀሳብ ነው። ግን ምን አለ መሰለክ ቆንጆ ናት። በእርግጥ በእርግጥ ላንተ ብትሆን ትገባለች ነው? አይ እንደዛ አላልኩም። አብራችሁ እንድትሆኑ አልፈልግም እኔ። ሲጀመር ለምን? አይ እኔ ከማላቃት ልጅ ጋር አታጣላኝ። ስለዚህ አብራችሁ እንድትሆኑ እኔ አልፈልግም። ቢኝ አኩላ ምን ምን ችግር አለው? በቃ ደስ አይልማ። በቪዲዮ አይቻታለሁ። በአካል ነው ገና ማየት አላቃትም እሺ ግን አብራችሁ እንድትሆኑ አልፈልግም። በቃ አልፈልግም። ለዛ ነው ተውቃላሽ ከዚህ በፊት እኔ ትስቃለህ እንዴ? የምሬ ነው ነው የምነግረ ምን የምሪ ለምንድነው የምትስቃው? አይ ግራ አጋባሽኝ። እንዴት አልሳቅም? አዎ እኮ እየነገርኩ ነው፣ አብራችሁ እንድትሆኑ አልፈልግም። ሲጀመርም ቪዲዮ ላይ ምናምንም ማለ እንደው ብቻ መስለህ ነበር። ዛሬ በእሷ ጉዳይ ላውራህ ነበረ አንድም ማለት ነው። ግን ከሷ ጋር ሆንክ ችግር የለውም፣ ትኑር ቡዜ ይሄ የምርሽ ነው? አዎ የምር ሰር ዊ፣ ካንቺ ጋራ ማውራት አልፈልግም። ይቅርታ ከሱ ጋር ነው ነው፣ ነገር አለ። እኔም ከሷ መሸሽ ካለብኝ እሸሻለሁ። ለምንድን ነው ከሷ ጋር ቪዲዮ እንድሰራ የማትፈልግ? በቃ እኔ ደስ አይለኝም አልኩ። ይሄ ደግሞ አሁን እንደ እህት የምታየኝ ከሆነ እንደ እህት የምታየኝ አይደለ እኮ ከሆነ አብራችሁ እንድትሆኑ አልፈልግም። ለምን ብዙ በቃ አልፈልግም እኮ ነገርኛ ምክንያት ምናምን ነገር አትበለኝ። ቤቴ ከዚህ በፊት ምን ምን አድርገሻት? በቪዲዮ ነው የማውቃት፣ ግን አብራችሁ እንድትሆኑ አልፈልግም አልኩ። ምን ጋራ ማውራት አልፈልግም። ከእሱ ጋር ነው የማወራው፣ አንቺ ሰው አላሰብኩም። በመሰረቱ አንተ ብቻ መስለውኝ ነው ላውራህ የመጣሁትኝ ማለት ነው። አሁን የጀመራችሁት ትንራአለ ማላችሁ። ቡዜ ስለምንድነው የምታወሪው? እኔ እኮ እሷን ካገኘኋት አንድ ወር አይሞላም። እኮ ስለዚህ፣ የለም ማለት ነው። ሀሳብ ካለህ ግን አቁም ነው እያልኩ ያለሁት። ምን ሀሳብ ይኖረኛል? አይ ሜቢ አሁን መጀመሪያ አገባብህ አላማረኝም። ለምን መሰለ አንድ ላይ ብንሆን ምናምን ስትለኝ ነው፣ ወዲያው ወደ ገደር ያስገባሃል። ስለዚህ ምንም ነገር የላችሁ። አይ ቡዜ እየቀልሽ፣ እንደኛ እየቀልሽ ከሆነ ደሞ ያለ ምንም ምክንያት አንድ ሰው አይ ንገሪያት። ለእሷም እሷም እኮ አንቺን መተዋወቅ ፈልገን ይመጣች። ምንም እምለው ታሪክ የለኝም። ምንም ነገር ልነግራችሁም አልችልም። ምንም ልልህ አልችልም። ግን ማሃላ ቪዲዮም እንድሰራ አልፈልግም። ከእሷ ጋር በቃ። ለምን እንደሆነ አንተን እንትን እምትለው ማለት ነው። ለምን እንደሆነ ማሰሪው አንተ ራስህ ምን አርጋሻለህ? ሲጀመር እኔ ከእሷ ጋር እንደምታስተዋውቀኝ አላወቅኩም። እኩ እሷ ብትተዋወቅሽ ምን ችግር አለው? አላወቅኩኝም እንጂ አልመጣም ነበር ሲጀምር። እኩ አንተ ጋር እንደምሰራ ነገር ይወቅ ጋር አብሮ እንዲሰራ አልፈልግም። ምንም እኮ ምንም ነገር የለም። እኮ እንዴት ብናግራችሁ ነው የማይገባችሁ? እና ቡዜ፣ የተፈጠረ ነገር ካለ ንገሪኝ። እኔ ማላውቀው ነገር ካለ ማለት ነው። በቃ ማውራት ካለብኝ ከአንተ ጋር በግሌ አወራለሁ። በቃ አንቺ ዝም በይኝ፣ ከአንቺ ጋር ማውራት አልፈልግም። ዝም በይ። በቃ ከእሷ ጋር መሆን እንደ ታላቅ እህት ታይን ካላየን ችግር የለውም፣ መሄድ አለው። እኔ እንደ ታላቅ እህት እንደዚያ የምታይኝ ከሆነ አብራችሁ እንድትሆኑ አልፈልግም፣ ቪዲዮም እንድሰራ አልፈልግም። ለምን ቡዜ ምን አድርገሻለች? ወይኔ መናገር ካለብኝ ብቻ ነው። ነገር አለው እኮ ችግር የለም። ነገር አለ አንቺ ከእኔ እኔ ምንም የደበኩት ነገር የለም ማገናኘኝ እና በዚህ ልክ እንዴት እናገርሻለች እሷ እኮኒ ያልገባኝ ምንድን ነው አይደብራችሁም እንደ እናንተ ምንም ይሉት ነገር ነው ይሄ አረ ቡዜ አታስጨንቅ በቃ አሁን እንደዚህ እያላችሁ እንትን ትላላችሁ ከዛ በኋላ ሌላ በቃ ለቤተሰባችሁ የምታስቡ ከሆነ የእንደዚህ አይነት ነገር አታድርግ በቃ አረ ቡዜ እኮ አታድርግ በቃ ለምንድን ነው ወይኔ ለምንድን ነው ለምንድን ነው አትበለኝ አስሬ ተይ እናት ተይ እንደዚህ አታርግ እሺ ከአንቺ ጋር አላወራም ብዬ ሻለው። እንደዚህ አታርጊ። አንተን ነው እያወራው ያለሁት እየተቆጣው ያለሁት አንተን ነው። የምትሰማኝ ከሆነ ማለት ነውከድረኩት አሁን ምን ብዬ በእሷ ፊት አሁን ምን ብዬ ላውራ? ምንድን ነው ነገር ለምዳት ጉዴ። አንተ ያየሽባት ነገር ምንም ነገር የለም። ጋር ምንም ማውራው ነገር የለኝም ነው ማውራው እሺ፣ ከኔ ጋር አውሪኝ ነገር ካለ ንገሪኝ፣ እና ይቅርታ ጠይቅሽ እባክሽን። እኔ አንቺን ለመተዋወቅ ነው እዚህ ጋር የመጣሁት፣ ገባኝ እኔ ደግሞ አንቺ መኖርሽን ባቅ ኖሮ አልመጣም ነበረ። እሱ ብቻውን ሌላ ነገር ስላለኝ ነው። ሌላ ነገር አስቤ ምናምን ጥራት ያልኩት ከመሰለሽ ሌላ ነገር አላሰብኩም። በቃ እንዴት ነው? በነገራችሁ የሚገባችሁ ሁለታችሁ ማለት ነው። ስሜታዊ ያረካኝ፣ ምክንያቱም እኔ ብቻህን ነው እኔ ያገኛለሁ ብዬ አሰብኩትኝ አላቅ ምሱን ራሳችሁ የምታዩበት መንገድ ግን፣ እኔ ካና አብራችሁ ቪዲዮ እንድሰሩ አልፈልግም። ማየት አልፈልግም ቪዲዮ ላይ ሁለታችሁም በቃ። እኮ እኮ ሰማሁሽ። በቃ ከሰማኝ ምክንያትሽ ንገረኝ። አሁን አይደለም የምነግርህ፣ አሁን አልነግርህም። ግን ምን ያደረኩት ነገር

ፈጠርሻት በላይ ሌሎች ነገር ካለ ቡዜ ንገሪኝ። ችግር የለውም እንግዲህ አታሰልችኝ። በቃ አይ ካላችሁ የልሂድ። እንዴት ነው የሰውን ልጅ በዚህ ልክ የምትናገሪው? ቡዜ በቃ እኔን አታውቂኝም እኮ አላቅሽም፣ ልክ ነው ግን በቪዲዮ አቅሻለሁ፣ ቪዲዮ ላይ አቅሻለሁ። ከዛ በጣም ወደድኩሽ። በቃ ቢኒንም ማገናኘኝ አልኩት አንቺን ለማግኘት እሱንም እየጠራሁት ለዚህ ነበረ። በዚህ ልክ ተገምችኛለሽ ብዬ አላሰብኩም። በቃ ነው። እኔ ካንቺ ጋር አንተ ነው አይደል? አንተዋወቅም እኮ ከዚህ በፊት ነበር። አታውራኝ ነገር እናቴ ይቅርታ፣ ፕራንክ ነው። በጣም ይቅርታ እናቴ። ዛሬ ገና ነው የማገኝሽ። ደግሞ ቆንጆ ልጅ ናት። ቤተሰብ ይቅርታ፣ ፕራንክ ነው ሰራውላችሁ። የምሯን ነው የከፋት። ፋሚሊ የምሯን ማለት ነው ፕራንክ ነው እና ቆይ ስለ እሷስ አላቅ እ እንዴ ዲዩ ላይ ነው ያየሁት። እንዴት ነው ላውራ የምችለው? ቆይ አንድ ሰው እኮ አይደለ ፋሚሊ፣ አንድ ሰው ስታውቁት ስለሱ ማንነት በደንብ አውቃችሁ ነው። አረ ዛሬ ነው የምታዋወቃት። እና ደግሞ በቃ ተንኮል አስቤ ነው የመጣሁት። ቪዲዮ አለ ሰው አለ ብሎኛል ነግሮኛል መጀመሪያ እና አውቄ ነው ብቻህን ነው ማገኘህ ምናምን አምን ነገር ያልኩትኝ ማለት ነው። ከዛ በኋላ ነው ሳያት ይሄ ነገር ይገባቸዋል። ዛሬ እነኝ ልጆች ትንሽ ቁንጥጫ ያስፈልጋቸዋል። ይሄ ነው ግን ማለት ነው የምራቸውን ግን እንትም ብለዋል። ቆልይን ይገፈሹ ወደ ሰራውልህ እና ይቅርታ እናቴ ደሞ ቆንጆ ልጅ ነሽ ምን ዋናው ቆንጆ ቆንጆ ናት የምር ምን ቆንጆ እኔ ለሴት እንትን ነው የተናገርኩት ቡዜ ግን በኢየሱስን ጨካኝ ነሽ፣ እግዚአብሔርን ጨካኝ ነሽ። እንደው ስለሄደች ነው እንግዳ ስለሆነች ዛሬ ስላገኘዋት ነው እንጂ ላንተማ ብትሄድ እሰራለህ ነበር። በቃ አንደኛህን ነው ግራ ሰራውላችሁ እንግዲህ ተሳክቶልኛል መሰለኝ። ቤተሰብ እንግዲህ ተሳክቶልኛል አልተሳካልኝም፣ አስቀምጡልን ኮሜንት ላይ እና እና ቡዜ ቀድሜ ልሰብሰብ መናገሩ ላኩ ዛሬ መታወቅ ትፈልጋለች። አንቺ ቡዜን እተዋወቃታለሁ ምናምን ብላኝ ነው አስጨንቀኝ ቆይ ከአዲስ አበባ ሳልወጣ ምናምን የምር ቡዜ፣ ቀኔ ነበር የሚበላሽ። ጋብቶኝ ነው የመለስኩሽ። እሺ፣ አሁን ንገሪኝ ነው መታለች

ወንድ እያለ ሴት ከፍላ ምን ወንድ ይደብራል? ብርቅዬ አይደል? ምንም ጉራጌዎች መናገር ፈልጌ አይደለም በእውነት እኛ ነና ያናገርነ ጉራጌ ብቻ ነው። እንደ ይብርኝ እኮ አደለ ሁሉም ይወዳል። ጉራጌ ስራ ይወዳል፣ ብር ይወዳል፣ ሁሉንም ነው። ብር እንደዚህ ብር ምናምን ታዋጭ አይደልሻ? ለምን ብር ነበር የሚባለው በልተሽ ምናምን አ ይሳብሽ ነው ከጉራጌ እንዴ? ግድ እኮ ነው። ፌር ነው እኮ ትክክል እኮ ነው። አንዱ ምናምን አይጋብዝ ነው። ጀማማል ይመታል፣ ይካፈላል። ስለአወቅሽ በጣም ደስ ብሎኛል። በጣም ነው የምትወድሽ ቪዲዮ ላይ ምናምን ምን አድርገሻት ይሆን አላውቅም። ዝም ብዬ ነው ከተለው ቪዲዮች የሆነ ዝም ብለሽ ጋሽ፣ በጣም ነው የምትወደው በተለይ ደግሞ መግቢያ ላይ ያለ የምርም ረሃ ነው ሮላ ድሬዳ ኧረ አልኖረም፣ መምጣት ነው የኖረ ነው የሚመስለው። የድሬ ሰዎች ብዙ ጊዜ ፈታ ያሉ ናቸው፣ ነው እንደዛ ነው። ቤትም እንደዛ ፈታ ነው የሚያደርግሽ ብታይ እና እንግዲህ ነው።